የኢትዮጵያና የእስራኤል ሰሞናዊ ሁኔታ በሀገሪቱ ጠቅላይ ሚኒስትር ጽፈት ቤት ካልታዘዘ በስተቀር ምንም አይነት ዘገባ በሀገሪቱ የዜና ማሰራጫዎች፣ የግል ጋዜጦች፣ የመዛግብት ድርጅቶች ኢትዮጵያን የተመለከተ ማንኛውም ነገር እንዳይታተም፣ እንዳይናገር ትእዛዝ ከተላለፈ 50 ዓመታት ሆኖታል። በንጉሡ ዘመን በኢትዮጵያ የፍልስጤም ሀገርነት ተገቢ ነው የሚል አቋም የተያዘ ቢሆንም እስራኤል በይፋ አላወገዘችም። በደርግ ዘመን ከምዕራብ ሀገራት በነበረው የርዕዮተ ዓለም ልዩነት ከእስራኤል መንግስት ጋር ግንኙነት የሌለውና ከፍልስጤም የነፃነት ታጋዮች የሚደግፍ አቋም ቢኖረውም በእስራኤል መንግስት በኩል ምንም አይነት ኩናኔ አልነበረም። ይህ የኢትዮጵያ ምን ያህል ስትራቴጂካዊ ሀገር መሆኗን እያሳያል በማለት የሚገልጹ ሲሆን በዛው ልክ በእስራኤል የስለላ ድርጅት ጽሕፈት ቤት ሞሳድ በኩል የንጉሱን ስርዓት እንዲወድቅ ከአሜሪካው ሲያይ ጋር ሰርተዋል በኋላም በኤርትራ ነጻነት ግንባር ሻቢያንና ህወሀትን በመደገፍ ኤርትራን ነጻ ሀገር ህወሀትን ለሚኒሊክ ቤተ መንግሥት ያበቋቸው ዋናው ሞሳድ ነው በሚል ይተቻሉ በደርግና በንጉሱ መንግስት ውስጥ ቱባ የሚባሉ ባለሥልጣናትን የስለላ አባላቸው በማድረግ ያለ ችግር የኢትዮጵያን መንግስት ሲዘውሩ ነበር የሚሉ ወገኖችም ቀላል አይደሉም እንደ ምሳሌ የሚያነሱት የኃይለ ሥላሴ መንግስት ወታደርና የደርግ ከፍተኛ ሹም በመሆን ያገለገለውን ዳዊት ወልደ ጊዮርጊስ እና የመንግስቱ ኃይለማርያም ቀኝ እጅ የሚባሉት ከበዴ ተሰማ ልጅ ካሳ ከበዴ፣ የስለላ ተቋም ኃላፊ ተስፋዬ ወልደ ሥላሴ የሞሳር ጆርቦ በመሆን የተቀጠሩ ወኪል ናቸው ይሏቸዋል። በመሆኑም እስራኤል በአዲስ አበባ ፖለቲካ ውስጥ አድራጊ ፈጣሪ ትሁን እንጂ ይህ ስራዋ እንዲታወቅባት አትፈልግ የሚላሉ ተንታኞች ለዚህ እጀ ረጅም ድርጊቷ ምሳሌ የሚያደርጉት በደርግ ዘመን መጨረሻ ከኢትዮጵያ በዘመቻ ሰሎሞን በሺ የሚቆጠሩ ኢትዮጵያውያን ዜጎችን ትውልደ እስራኤል በማለት ማንም ሳይነካት በተፋፋመው ጦርነት ውስጥ ማስወጣቷ፣ በደርግ የሚሆን በህወሓት ሰዎች ተቃሙ አለመሰማቱ ነው። ሌላው ከእስራኤል ጋር የሚያያዘው በኢትዮጵያ ያለው የክርስትና እምነት እስራኤልን እንደ ቅዱስ ሀገር ማየቱ እንደ ልቧ ወታ እንድትገባ የረዳች ሲሆን አሁን ደግሞ በዘመቻ ሰለሞንና በተለያየ ጊዜ የወሰደቻቸው ኢትዮጵያውያን ዜጎቿ በቋንቋና በደም መተሳሰራቸው በቀላሉ ጉዳዩን እንዲተከውን አልጋ በአልጋ አድርጎታል ብለው ያነሳሉ። እስራኤላውያን በኢትዮጵያ የፖለቲካ አውድ ውስጥ ፍላጎታቸውም ምንድን ነው? የትኛውም መሪ ይከተላሉ? የኢትዮጵያውያን አንድነት ወይስ የተከፋፈለች ኢትዮጵያ የሚሉ ጥያቄዎች ያሉ ሲሆን ከላይ ያለው የተደበቀ የእስራኤል የፖለቲካ እይታ በተለያዩ መጽሐፍትና ጋዜጦች ወይንም የፖለቲካ ሊቃ በደንብ የማይነገር በመሆኑ ለመበየን የሚያስቸግር ሁኔታ አለ ብለው ያነሳሉ። በደህንነት ድርጅቷ በኩል ከኢትዮጵያ የተለያዩ ጠላቶች ጋር መስራቷ የኢትዮጵያን አንድነት አይፈልጉም የሚል አመክንዮ ሲቀርብ፣ በተመሳሳይ በተለያየ ጊዜ የሚተላለፉ የልማት ስራዎች ደግሞ ኢትዮጵያን አንዱና ማየት ፍላጎታቸው ነው የሚል ማስተባበያ እንዲሰጥ አድርጎታል ይህ የእስራኤል ካለባት የህልና ጥያቄ አንጻር ተያይዞ ኢትዮጵያ ተኪ የሌላት ስትራቴጂካዊ አጋሯን አጋሯ ናት የሚሉ ወገኖችም የዛ ነው ያክል ብዙ ናቸው። የዛሬ 120 ዓመት ገደማ የእስራኤልን ምስረታ እውን ለማድረግ በተደረገ የመጀመሪያው የጽዮናውያን ንቅናቄ ስብሰባ እስራኤል እንደ ሀገር ለመመስረት ዋናው ተግዳሮት ዋና ውሃ ነው የሚል ጥናት የቀረበ ሲሆን ይህንን የውሃ ችግር ለመፍታት ሁለት አማራጭ ቀርቦ ነበር። አንደኛው ከቱርክ ኤፍራጤስ ወንዝ ቦይ በመጥለፍ ሁለተኛ ደግሞ የአባይን ውሃ ከግብፅ በመጥለፍ በሲና በረሃ ወደ እስራኤል ማሻገር ነው የሚል ሲሆን የቱርክ የውሃ አቅርቦት ከ800 እስከ 1200 ኪሎ ሜትር ርቀት ሲኖረው የአባይ ውሃ ደግሞ ከ351 180 ኪሎ ሜትር ርቀት ላይ ይገኝ ነበር። በመሆኑም እነዚህ አማራጮችን እንደ ሀሳብ ይዘው እስራኤልን ከዛሬ 70 ዓመታት በፊት እውን አደረጉ። እናም የእስራኤል ሁነኛ ነገር ውሃ ነው ይላሉ ተንታኞች። ስለሆነም በእስራኤልና በግብፅ በተደረገው የካምፕ ዴቪድ ስምምነት እስራኤል በጦርነት የያዘችውን የሲና በረሃ ስትለቅ፣ በምላሹ ግብፅ ደግሞ ለእስራኤል ከአባይ ወንዝ ውሃ በመጥለፍ የእስራኤልን የውሃ ፍጆታ እንድትሸፍን የተደረገ ሲሆን በዚህ ስምምነትም ለመጀመሪያ ጊዜ ከአገር አገር ተሻግሮ አልሳላም ካናል በተባለ ቦይ ከግብፅ ወደ እስራኤል ውሃ መቅረብ ጀመረ። ይህንን የውሃ አቅርቦት ሲቃወም የነበረው የደርግ መንግሥትም ለውሃው ግዴለሽ በሆነው ውሃ ተተካ። ይህ ነው የሴራ ክፍፍሎሹ ይላሉ አዋቂዎች ነን የሚሉ ሁነኛው የእስራኤል የስትራቴጂ ህልዮት ደግሞ ከተመሰረተችበት የአረብ ክበቦች የሚነሳ ነው። እስራኤል በአረበኛ ተናጋሪዎች በሆኑት የፍልስጤን መሬት ላይ እንደመመሰረቷ በሁሉም የአረብ ሀገሮች ህልውና ጥያቄ አለባት። በመሆኑም የኢትዮጵያ በቀጠናው ከፍተኛ ቦታ ከመገኘቷ ጋር ተያይዞ የአረቦች አድርጋ የምትመለከተው ግብፅ ዋናው አቅራቢ ናት። በመሆኑም በግብፅ ለሚመጣባት ጫና የአባይ ሆና በመጠቀም ፖለቲካዊ ሚና መፍጠሪያ ለማድረግ ትጠቀምባታለች በማለት ያስረዳሉ። ለዚህ ጥሩ ማሳያ የምናነሳው በአባይ ወንዝ ላይ በ1948 የተጠናው የአባይ ሸለቆ ጥናት በበላይነት አሜሪካኖች ቢይዙትም የጥናቱ አስተባባሪዎችና ዝርዝር መግለጫዎችን ሳይቀር በሞሳድ ሰዎች የተያዘ በመሆኑ አሜሪካኖቹ ባጠኑት በዚህ የአባይ ጥናት 21 ግድቦች አሉ ሲሆን በጣም ትንሹ ጭስ አባይ፣ በጣም ትልቁ ደግሞ የህዳሴው ግድብ ነው። የአረብ የጸደይ አብዮት በዋናነት የመሩት ሞሳድና ሲአይኤ ናቸው ተብሎ ይታመናል። በዚህ የአረብ አገራት ትርምስምስ ውስጥ ታዲያ እጅግ በተሰላና በተቀናጀ መንገድ ከስለላ ድርጅቶቹ አውጥቶ የግብፅን አመፅ መርቶ ለድል የበቃው ጸረ እስራኤል አቋሚ የታወቀው የወንድማማቾች ፓርቲ ወይንም ብራዘር ሁድ የተባለ አክራሪ ሃይማኖተኛ ቡድን ነው። የፓርቲው የግብፅ መንበረ ስልጣን ልክ እንደተረከበ አልሳላም ካናልን ፕሮጀክት አቋረጠው፣ በእስራኤልም የህልውና ላይ አደጋ ደቀነ። ያልተጠበቀ ውጤት የሆነባቸው የእስራኤል ሰዎች ታዲያ ጓዛቸውን ሸክፈው አዲስ አበባ ደረሱ። እንደ ልባቸው የሚመላልሱበትን የምኒልክ ቤተ መንግሥት ያለ ከልካይ ገብተው ግድም መገንባት መጀመር አለባቸው የሚል ትዕዛዝ ቢጤ ነገር ተናግረው ጉዳዩን የሚያስፈጽም ከቤተ መንግሥት በትንሽ ርቀት ላይ ባለው የሂልተን ሆቴል የወኪል ቢሮአቸው ሪፖርት እንደሚጠብቁ ነግረው ሄዱ። ይህ በግብፅ ድጋፍ ሥልጣን ላይ የወጣውን ህወሓት ሹማምንት ከሁለት አለቃ የመጣ ትዕዛዝን መቀበል አስቸገረ። እናም እግር መጎተት ጀመሩ። በተመሳሳይ የህወሃት ከፍተኛ ገንዘብ አዘዋዋሪዎች ከቤሩት ሊባኖስ በኢትዮጵያ አየር መንገድ ተሳፍረው አየር ላይ ነበሩ። ድንገት አውሮፕላኑ በአየር ላይ ፈነዳ። የነገሩ ግጥምጥሞች ብርክ ያስያዛቸው የኢትዮጵያ ሹማምንት ያላቀዱትን የህዳሴውን ግድብ መሰረት ሲጥሉ በቴሌቪዥን ታዩ። ይህም የአፍሪካን ትልቁን ግድብ ፈጠረ ነው የሚሉት ወገኞቹ። በግብፅ ሌላ ቀን መጣ። መሐመድ ሙርሲን ወደ እስር ቤት ልኮ አልሲሲ ስልጣን ተቆጣጠረ። አልሳላም ካናል ፕሮጀክት በአዲስ መልክ ስራ ጀመረ፣ ግን በአንድ ቅድመ ሁኔታ የህዳሴውን ግድብ አሁኑ ታስቆማላችሁ የሚል ነው። የእስራኤል ልኡክ ኢትዮጵያ ተገኘ፣ ግን ጊዜው አልፎ ነበር። ቤተ መንግስት መጥቶ የህዝብ የሆነውን ግድብ ለማስቆም ላይ ታች አሉ። ነገሩ የተሳካላችሁ አልነበረም። ነገሩ ቅርቃር ውስጥ የተከተታቸው የመሰሉት እስራኤሎች በኢትዮጵያ ያለውን የመንግስት ለውጥ በተለያዩ ዓለም አቀፍ ድርጅቶቻቸው በኩል አውገዙ። በሰሜኑ ጦርነትም ላይ ከፍተኛ የሆነ በተለይም በአሜሪካ የሚኖሩ የእስራኤል ወኪሎችን ጫና እንዲፈጥር ሞከሩ። በኢትዮጵያ ውስጥ የነበራቸው ታማኝነት የጎዳባቸው ሲሆን ይህን ለመመለስ ይመስላል ከድብብቆች ጨዋታ ወጥተው በግልጽ ዲፕሎማሲያዊ ግንኙነትም በማጠናከር ላይ ታች እያሉ የታዩት ኢትዮጵያ የባህር በር ይገባኛል የሚል ጥያቄን እንደግፋለን ያሉ ሲሆን ከሶማሌላንድ ጋር የተስማማችሁት የመግባቢያ ስምምነት በመደገፍ ለሶማሌላንድ እውቅና ይገባታል የሚል አቋም እያራመዱ ሲሆን ከሰሞኑ ከኤርትራ መንግስት ጋር ያለንን እሰጥ አገባ ከኢትዮጵያ ጎንነን በሚል እየገለጹ የሚገኝ ሲሆን በትላንትናው እለት በሱዳን የወደብ ከተማ ፖርቶ ሱዳን ላይ የአየር ጥቃት እያደረሱ ነው የተባለ ሲሆን ይህም የአልቡርሃንን ወታደራዊ ክንፍ ለሐማስ መሳሪያ ያስተላልፋል በሚል ከወነጀሉ ከትንሽ ቀናቶች በኋላ ነው። በአሁኑ የሐማስና የእስራኤል ጦርነት ከግብፅ ጋር ባላቸው መሻከር ወደ ኢትዮጵያ ጎራ ያለችው እስራኤል የጥላቴ ጥላት ወዳጄን የሚለውን ኢትዮጵያዊ ብሂል ያስታወሰች የምትመስል ኢትዮጵያም አዲስ አበባ የመጡትን የእስራኤል የውጭ ጉዳይ ሚኒስትር እንኳን በደህና መጡ ማለቷ ታውቋል። በተዋዋጩ የዓለም የፖለቲካ አውድ ውስጥ ገታራ ነው የሚባለው የኢትዮጵያ ዲፕሎማሲ አሁን አሁን የተጣጣፊነት መላውን እየተላበሰ የሚገባውን የተጽዕኖ ቦታ ለመያዝ እያዘገመ ነው እየተባለ ሲሆን፣ እኛም እንላለን፣ በዓለም የሀገሮች ስርዓት ውስጥ ዘላቂ ጥቅም እንጂ ዘላቂ ወዳጅነት የለም ያሉት የኬኔዲ ኪሲንጀር አባባል አስታውሱ ነው። የዛሬውን አበቃን። ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ብሩ ቀን ከዋይቢ ወሬ።